ሰላም ለናንተ ይሁን፣ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። አንዴ ድራማ ተለቋል። እንግዲህ አደይ በመጨረሻም አባት ወይ ሰባታለኝ እኔ ለወግ ለማረግ ላበቃሽ ብል አንቺ እንዴት እንደዚህ ታድርጊያለሽ? እያሉ ይቆጣት ነበረ። እንግዲህ ዴ ባርኮት ኪንግ እና ዳይመንድ እየሄዱ እንግዲህ ፍቅ ሊዱ በጣም ደክሞኛል፣ ከዚህ በላይ መሄድ አልችልም ትላለች። ኪንግም እንግዲህ ማን ይሞተ ማን ነው ብሎሽ መጀመሪያ የመጣሽ ይላታለኝ ዲብም እንግዲህ በዚህ ሰዓት ማንም የደከመው ሰው የለ ማንም ያልደከመው ሰው የለም ሊዱ እያላተኝ ዳይመንድ እንግዲህ ታዲያ ተመልሰሽ ለምን አትሄጅም ሲላታኝ ይሄን ሁሉ መንገር ተመልሰሽ ብቻዬን ልሄድ ትላለች ዲብም ቅድምም ማተም ጭንብየሽ ነበረ አንቺ ግን ከዚህ የተለየ ነገር ያለ አስመሰልሽው ኪንግም እንግዲህ አንደርስም እንዴ ሲለው፣ ዴይመንድም እዛ ማዶ የምታዩት የአደይ እናቷ ቤት ነው ሲል፣ ዴብም ኪንግ ግን አደይን ከእናቷ ቤት የምናገኛት ይመስልሃል ወይ ሲለው፣ እንግዲህ እሱን ስንደርስ የምናየው ይሆናል። ምናልባት ደግሞ እናቷ ቤት ባትኖር አባቷ ቤት ትኖራለች። የአባቷ ቤት ደግሞ ትንሽ ከነሱ ራቅ ይላል። ሊዱም እንግዲህ መንገዱ አድገሙ አድ ክሟታለኝ ዴብ፣ እኔ ከዚህ ወዲያ የትም መሄድ አልችልም፣ ስትለው እንግዲህ ዴብም ደርሰናል እያለሽ እኮ ነው፣ ከዚህ በላይ ለኔም ጭንቀት አትሁኝብኝ፣ ተባብለው እንግዲህ መንገዳቸውን ይቀጥላሉ። ፍቅር እንግዲህ ቤዛ ጋር ትሄድና አንቺ አመዳም ምን ሊሆን ብለሽ ነው መተሽ በጠዋት ከእንቅልፍ የቀሰቀሽ? ስትላት ምን ሊሆን ብዬም አደለም መነሳት ስላለብሽ ነው ትላታለች ቤዛም ቤዛም እንግዲህ አሁን ከክፍሌ ውጭልኝ ልረፍበት፣ ስትላተኝ ፍቅርም አንቺን ባደይ ቦታ ሰራተኛ የሆነች ማየት እንዴት ያስደስታል መሰለሽ። ቤዛም እንግዲህ አንቺ የተረገምሽ ሰይጣን የሆነች ልጅ ስትላተኝ ፍቅርም ሰይጣን ብትሆኝም ከኔ አትብሽም ብለሽኝ ነበረ ከረሳሽው ላስታውስሽ ብዬ ነው ስትላተኝ፣ ቤዛም አልረሳሁትም። አሁንም ቢሆን ጠብቂኝ ትላታለች አለች። አሳይሻለሁ እንዴት እንደምጫወትብሽ ስትላት፣ ፍቅርም እንግዲህ እና ያለን ማን አጫዋች ማን ተጫዋች እንደሚሆን ትላታለች። ፍቅር አሁን አንቺ የባርኪብ ምሽት ሳይሆን የቤታችን ተራ ሰራተኛ መሆንሽን አትርሺ። ከዚህ በኋላ እማዬን ምንም ነገር ብትያት አታምንሽም። ከዚህ በኋላ አንቺን ከዚህ ቤት ማስወጣት እችላለሁኝ። ቤዛም ቆይ፣ አንቺ ማን ስለሆንሽ ነው ከዚህ ቤት የምታስወጭኝ? ስትላተኝ ፍቅርም እንግዲህ ፍቅር ስለሆንኩ ነዋ። የዚህ ቤት ባለቤት የዚህ ቤት ባለቤት እኔ ነኝ። አንቺም፣ ሊዱም ማን ነበረች፣ ሊሊም ሁላችሁም ጥርግርግ ብላችሁ ከዚህ ቤት ትወጡልኛላችሁ። ቤዛም እንግዲህ ሊዱ ከወጣችስ ዴብም አብሮ ነው የሚወጣው አሁን የታለህ። ምስኪን አደይን ፍለጋ ገጠር ለገጠር እየተንከራተተ ነው። ምስኪን ዴብ አደይን በጣም ነው የሚወዳት፣ ትላታለች ለፍቅር ፍቅርም እንግዲህ አፍሽን ዝጊ፣ ዴብ አደይን ፍለጋ አልሄደም ስትላት ፍቅርም ውይ እራሽን አታታሊ። ዴብ ከዛ አደይን ለማግባት ቤተሰቦቿን ይጠይቃል። አንቺ ከዚህ ዴብ ዴብ ትያለሽ። ይህንንማ አንቺ ማመን ይገባሻል። አንቺ ትንሿ ሰይጣን፣ አንቺንማ ማንም አይፈልግሽም። ፍቅርም እንግዲህ ምንም ቢሆን እኔ ዴብ ምንም ቢሆን እኔ ዴብ ዴብ ስር እያልኩኝ እሱ ጋር ጥገኛ አልሆንኩም። አንቺ አለሽ እንጂ ባርኮትን ብለሽ መተሽ የቤት ሰራተኛ ተራ የቤት ሰራተኛ ውነች ጥገኛ ውነች የተቀመጥሽ ስትላት፣ እንግዲህ ቤዛም ቦግ ይልባትና አንድ ጊዜ በጥፊ ትላትና ይህ ሁሉ የሆንኩት በአንቺ ምክንያት ነው ትላታለች። ከዛ እንግዲህ የነ ፍቅር እናት መጣና አንቺ ቤዛ ምንድን ነው የምትጮሄው ትላታለች። ፍቅርም እንግዲህ እማዬ የቤት ሰራተኛ ብለን ያስገባናት ጥጋኔ ላለባት በጊዜ ካላባረርናት ሁላችንም መታ በየክፍላችን አንቃ ነው የምትገለን። ዛሬ መተሽ ክፍሌ ስታስፈራረኝ ያልነበረም ስትላተኝ፣ ቤዛም እንግዲህ አረኔ አይደለም ትላለች ለናት ፍቅርም እንግዲህ እማዬ ቤዛን ከዚህ ቤት የማታስወጪያት ከሆነ እኔ አባቴ ጋር ይሄዳ ለውላ ወጣ ትሄዳለች። እናትም አንቺ የሆነ ነገር በሆነ ጊዜ አባቴ ጋር አባቴ ጋር የምትሄዱ ትላታለች። እንግዲህ ፍቅር ከወጣችን በኋላ ክብል ውስጥ ቤዛ ልብስሽን ሰብስቢ፣ የቀረሽን ብር ይዘሽ ከዚህ ቤት ትሄጃለች ትላታለች። እኔ ምንም አላደረግኩም ብትላትም አንቺ መች ታወቀች መች ታወቀሽ ና በያሁን ተነች፣ ልብስሽን ሰብስቢ፣ የቀረሽን ብር ይዘሽ ትሄጃለች ትላታለች። ፍቅርም ቤዛም እንግዲህ አሁን ቆይ፣ የት ነው የሚሄደው? ለነገሩ ችግር የለውም ኤላ የጋ ሄጄ ኖራለሁ ትላለች። ይህ በዚህ እንዳለ እንግዲህ አዴይን አባቷ ስለወሰዳት የአዴን ማት በጣም እያዘነች ነበረ። ወይኔ ልጄ፣ ወይ ከልጅ አልሆንኩ፣ ወይ ከትዳር ያልሆንኩ፣ ምን ነው ባልመጣሽ፣ ምን ነው ከሰው በሆንሽልኝ እያሉ እያለቀሱ ነበረ። እንግዲህ የአደይ እናትም እያለቀሱ ያለ እነ ዴቭ ባርኮት ሊዲያ ዳይመንድ ኪንግ ይደርሳሉ። ሊዲያም እንግዲህ አዴይ ሞቶች እንዴ፣ ምን ሆና ነው ልጄ ሞቶች? በጣም ይደነጋገጣሉ እና አደይ የት ነችሎ ሲጠይቁ እንግዲህ አባቷ እንደወሰዳት እናታቸው ይነግሯታለች። በቃ እኛ አዴይን እንፈልጋት። ዳይመንድ እንግዲህ ቦታውን ስለሚያውቀው ይዟቸው ሂዷል። ሊዱን ደግሞ ከአዴይ እናት ቤት ትተዋት ሂደዋል። ዴብም አደራሽን ብሎ ለእሷ አደራ ሰጥቷት ሊዱን፣ እነሱ አዴይን ፍለጋ ይሄዳሉ። እንግዲህ የአደይ አባትም ተወልጀ ባደግኩበት ሀገር እንዲህ መሳቂያ ታደርገኛለች አ አሁን እሺ በይኝና ድል ባለ ሰርግ ደግ ሽልዳርሽ እየሉታለኝ። አደይም ልቀቀኝ፣ ለገንዘብ ብዬ የማልወደውን የማላቀውን ሰው አላገባም። አሁንም ልቀቀኝ፣ ሊሄድበት የማላቀውን ሰው አላገባም። እስካሁንም በሰው ሀገር ስንከራተት የነበረው እናቴን ለማሳከም ብዬ ነው። እማትራራልኝ እማታስብልኝ ከሆነ አባት አይደለም ስትለው፣ አባት ደግሞ እንግዲህ በጣም እናደዱ አንድ ጊዜ በጥፊ ይሏታል። አደይም እንግዲህ አባዬ ቆይ ምን ብጠላይ ነው አግብቶ ሶስት ለወለደ ሰው የምትድረኝ ስትለው፣ ምንም ቢሆን የጌታ ልጅ ነው ቅብርራ አድርጎ ይዝሻል። አደይም እንግዲህ እንደዛ አግብቶ እንደፈታቸው ሴቶች እኔንስ ቢፈታኝ ስትለው አባትየው እንግዲህ እኔን ምን ናችን ትደግፍ ያለሽ ቢፈታሽ ደግሞ ልጅሽ ንብረትሽ ይሆናል። ሀብትሽን ንብረትሽን ተካፍለሽ ትመጫለሽ። ጉልበል ጎንደር አደይም እንግዲህ እኔ እንደዚህ አይነት ሴት አይደለሁም። ንብረትም ሀብትም ምንም አልፈልግም። ያደይ አባትም እንግዲህ እሺ በይና ድል ባለ ሰርግ ልዳርሽ፣ ካለበለዛ ጠልፎ እንድወስድሽ ነው የማደርገው ይላታለኝ አደይም ቆይ ምን አይነት ጨካኝ አባት ነህ ስትለው እሴት ልጅ ከወለደች በኋላ ራሷን የምታስጠጣ የምታስተዳድርበት ገንዘብ ካለ ምን አስፈለገ ይላታለኝ ወይኔ ከባድ ነው ማጣ ድራማ ቢሆንም እንግዲህ ያደይ አባትም ካለበለዛ ድል ባለ ሰርግ ልዳርሽ እምቢ ካልሽ ደግሞ ጠልፎ እንዲወስድሽ አደርጋለሁ ይሏታል። እንግዲህ እነ ዴብ ኪንግም አድሬን ፍለጋ ይታይዘውታል። በሌላ በኩል ደግሞ እንግዲህ ኤላ ስልክ እያወራ የባርኮት እኮ የቤዛን እናት ቤትም ሆነ ምን ሊያቀው አልቻለም ይላት አለ ሊሊ። ሊሊም የሆነ የደበቀችው ምስጢር ማላት ይህን ሁሉ መስዋዕት የምትከፍልለት እያሉ እያወሩ እያለ በሬንጓኳል የመጣችውም ቤዛ ነበረች። ሊሊም እንግዲህ ሰይጣን ሲጠሩት ይደርሳላሉ ስትላተኝ ምናልሻንቺ ትላታለች ቤዛ። ሊሊም እንግዲህ ስራውን ማን እየሰራልሽ ነው? ስትላተኝ፣ ቤዛም ማንም እየሰራልኝ አይደለም። ሊሊም እንግዲህ እና ሻንጣው ምንድን ነው? ቤዛም ያቺ ፍቅርናታ የማይሆን ነገር ቀበጣጥራ ከቤት እንዲወጣ አስደረገችኝ። ኤላም እኔ ያላምንም የባርኮት እናት ከቤት አስወጣችሽ? ሲላተኝ፣ ቤዛም አዎ ፍቅር ለእናቷ ጋኔ ላለባት ብላ ነገረቻት። ከዛ እንግዲህ ይስቃሉ። ቤዛም እንግዲህ እናንተ ማሳቁ በጠዋት እየ መጣች ቢላ ይዛ ታስፈራራኛለች ብላ አለች። ስትል ሊሊም እንግዲህ ወይ ፍቅር፣ ምን አይነት ሰው ናት? ስራ ፈተሽ የነበርሽው ልጅ ደህና ስራ ከሰጠችሽ በኋላ እንደገና አባረራችሽ? ወይ ጉድ ብላ ትገረማለች። ሊሊም ኤላም እንግዲህ ፈገግ እያለ የምር ግን ፍቅር እንደዛ ያደረገችሽ፣ ሊሊ ፍቅር አትጥመድሽ እንጂ ከጠመደችሽ በጣም ከባድ ናት ይላል። ሊሊም እንግዲህ እና ሻንጣሽን ይዘሽ የመጣሽው ከዚህ ምን ልታደርግ ነው? ስትላተኝ ቤዛም እንግዲህ ባርክ እስከሚመጣ ድረስ ከዚህ ለመቆየት ነው የመጣሁት። ኤላም እንግዲህ አረ ችግር የለም፣ እንደ ቤትሽ ማየት ትችያለሽ። እስከፈለግሽው ጊዜ ድረስ መቆየት ትችያለሽ። ነገር ግን ቤዛ ከሊሊ ጋር በአንድም ጉዳይ ስትጣሉ ማየት አልፈልግም። ሊሊም እንግዲህ ኤላ ምን እያልክ ነው? እንዴት ነው እኔ ከቤዛ ጋር መኖር የምችለው? ስትለው አይደለም ከኔ ጋራ ካክስትሽ ጋርም ኑረሻ ስትላት፣ አየሀት አደለ? አየሀት አደለ? ካሁኑ አነጋገሯን ትለዋለች። ኤላም እንግዲህ ቤዛ ካሁኑ ጸባይሽን አስተካክይ። ሊሊ ትውጣ ከዚህ ቤት ካለች ትውጣ ነው የዚህ ቤት ውሳኔ በሊሊ ነው የሚወሰነው። እኔ ምንም ላደርግልሽ አልችልም። ቤዛም እንግዲህ ከመቼ ጀምሮ ስትል ሊሊም ቀበል ልታደርግና ከዛሬ ጀምሮ። ከዛ ቤዛም ጥሩ ለቆማጣ አንድ ጣት ብርቅ ነው አለች። እናቴ ቤዛም ጠሩሽ ለነገሩ እንደዚህ አይነት ኃላፊነት ተሰጥቶች ስለማያቅ ደስታውን መቆጣጠር አቃተች ትላታለች ሊሊን። ሊሊም እንግዲህ አንድ ይዤልሻለሁ፣ ሶስት ከተናገርሽ ከዚህ በኋላ ከዚህ ቤት ውልቅ ብለሽ ተወጫለሽ። ኤላም እንግዲህ ግራ በመጋባት ሊሊ በሆነ ባልሆነ አትናደጅ፣ ተግባብታችሁ ከቤዛ ጋር ጓደኛ ለመሆን መክሬ ጭራሽ እኔ ነኝ ከእሷ ጋር ስትል፣ ቤዛም እኔም ከአንቺ ጋር ጓደኛ አልሆንም፣ ሻንጣዬን አሁን ምኝታ ቤት አስገቢልኝ ቤዛ። ሊሊም እንግዲህ ጭራሽ ሊሊም የምናባሽ ምኝታ ቤት? ጭራሽ ምኝታ ቤት! ከዚህ ሶፋ ላይ ተጋደሚ። ኤላም እንግዲህ ብድግ ብሎ ይሄዳለኝ። ከዛ ቤዛም ስሚ ወንዶች ጭቅጫቃ ምሽት አይፈልግም ስትላተኝ፣ አንቺ መሄጃ አጠሽ ነው ከዚህ ቤት የመጣሽ ላ ተናዳ ተወጣለ